የእዬቤል ቲዩብ ተከታታዮቻችን እግዚአብሔር ይመስገን ነኝ፣ በጣም ደህና ነኝ፣ በጣም ሰላም ነኝ። እናንተስ እንዴት ናችሁ? አለን እንግዲህ የእዮብን ጤንነት ደግሞ ደሞ ቀሰለ ነው። ምን ነው ማለት ነው? ዛሬ ትልቅ ፕራንክ አስቤያለሁ። እሱ ሊያስደነግጠው የሚችለው ነው አይነት ፕራንክ ነው ያሰብኩት። እንግዲህ እንዳይመቃብኝ በተቻለኝ አቅም በደንብ ነው ራሴ ላይ ለመስራት የምሞክረው ማለት ነው። በጣም ነው የማስደነግጠው ዛሬ እንዴ ለምን ለምን ለምን እስኪላኝ ድረስ እንትን አለው ማለት ነው። በጣም ብዙ ጊዜ ፕራንክ ሰርቶኛል። እኔ ዝም ስለው ትንሽ ፕራንኩ በዛ አለብኝና እንግዲህ ዛሬ ለምን አልመልስለትን ብዬ በማሰብ ነው ማለት ነው። እንግዲህ ተመልካቾች እቺ ዛሬ ምን አስበያለሁ መሰላችሁ? አፍንጫኝ እና ጆሮዬን ለመበሳት አስበያለሁ። አቅል እንድተበሳ ሰው አድርጌ ጆሮጌጥ አደርግበታለሁ ብዬ አስቤያለሁ ግን እንደሱ እንዳይጠረጥር አድርጌ በትክክል ጥንቅቅ ብዬ እማረጋት እንዴት መሰላችሁ? የጆሮጌጥ አንዳንድ ጆሮጌጥ ቤት በጣም ብዙ ነው። ያው አንዱን የት እንደሚያደርጉት አላውቅም። ያው እኔ ግን በስልሳት ይይዛለሁ። ግን ጆሮ ጌጥ አንዳንድ አንዳንዱ እንደዚህ ሁለት በዚህና በዚህ የሚደረገው አለ አይደለም። በዚህ ጋር ያለው አንዱ ይጠፋል፣ አንዱ ብቻ ነው ያለው እና ብዙ ስለሆነ ያለው ከነዛ ውስጥ መርጬ አፍንጬ ላይ የሚደረገውን እና ጆሮዬ ላይ ላረገው የምችለውን ነገር አረጋለው ማለት ነው። ግን ሳረገው ምንድን ነው፣ በማጣበቂያ ግሉ ገና አለ ቤት እና በእሱ እንግዲህ ቀስ እያረኩ እያጣበቁ ጆሮዬ እና ጆሮዬን በዚህም በዚህም ነው የማደርገው። እንዲህ ተበስቻለ ብዬ ለማሳየት እንዲመቸኝ አውቀሽ ነጥፈሻል እንዳይለኝ ማለት ነው። እና በቃ በደንብ ነው ዛሬ እንሰራለን። እንግዲህ እሱም ዛሬ ውሏችንን እንቅረጽ፣ ቪዲዮ እንስራ፣ ጠፋን ከምንጠፋ ዝም ብለን እንትን ውሏችንን ብሎግ እንስራ ብሎኛል። እኔም እሺ፣ ደስ ይለኛል። ስራ እየሰራ እየመጣ ና እኔ ጋር ስደርስ ደውልልኝና አብረን እንሰራለን ብየዋለሁ እና ስለዚህ ካሜራ ይሄን ልደብቅ የሚለው ጭ ምንም ጭንቀት የለብኝም። ልክ እንደገባው ብቻ ማስደንቅጥ ነው ስራዬ ማለት ነው። እንግዲህ አብራችሁን ቆይ። አንዳች አንደኛው ደግሞ ይህ ልጅ አለች ትመስል ነገር እና ሀሳቤ ይህኛው ለጆሮዬ ነው። ይኛውን ደግሞ ለአፍንጭ ላይ በማስቲሽ ከማጣብቅም ይህንን ትትት ባረገው ይገባል እና ይሄ ሳይሻለኝ አይቀርም። ተሰብራለኛለች። ሰዓቴን እየወሰደው ነው እና ብዙ ያለ ይቺ የድሮስ ስልክ የነበረች ባይበጎ ለእህቴ ሰጥቻት ነው እና ፍሪዴን ብስ ይችላል። እስቲ ወይ አታስተውቅም? እንዲህ ጉርጉድ ያለችው አለኝ ነው መሰለኝ። ስለዚህ ቆንጆ ነው ይሁን ጨረስ ማለት ነው፣ ሁለቱን በዚህ በኩል ላይ ያደረኩት እንደዚህ ሆነና ሲመጣ እንደዚህ ማለት ነው። ፀጉሬን ለቀው ስቤ ነበር። ስለ እርጥብ ነው አሁን፣ እና ሲደርቅ ደግሞ በቃ ጭርር ብሎ ለማስያዝን ስለማይመቸኝ በቃ እንደዚሁ ቢሮ ይሻላል መሰለኝ። ጆሮ ጌጥ፣ አንድ ትልቅ ጆሮ ጌጥ አግኝቻለሁ እና ምናልባት ከሱ ጋር የሆነ እንትን ይለኛል ብያ አስብ ያለው ችኛ ጆሮ ጌጥ በህይወት አድርጌ ያልቅ በህይወት ዘመን ጆሮ ጌጥ ራሱ እንደዚህ ማድረግ የጀመርኩት እንደው በዛኛው አመት አካባቢ ነው፣ በስነስርዓት ማለት ነው። ትዝ የማይለኝ ነገር ቢኖር እሱ ነው።

ያደርጓት ነበረች በዚህ ድምቅ ነገር ያደርጓት ነበር፣ እና የውበት ምልክት ነበረች። እሽ። እና አሁን ምን ምን አርገው መስታወት ባይ ይሻለኛል። የመጨረሻ ሪዛልቲንግ ባመጣ ይሻላል እንጂ እንደዚህ አይሆንም። ቆይ እንደዚህ ሆኛለሁ በታጠብኩ ፊቴ በጣም ደስ ይለኛል። አፍንጭም በጣም አመሜ ይሾል ካለ ራሱ እንዲቀስ ብዬ ሰመንት እንትን እንለዋለን። አመሜን ብቻ። ለማንኛው እንደዚህ ሆኜ ነው መቶ ይህን ካፈሬንም ተቀብቻለሁ፣ በቃ አይኔንም ተቀብቻለሁ። በቃ ምንም ማድረጋችን ከዚህ በላይ ከዚህ በለጠ ሌላ ላረገው የምችለው ነገር ምንም ነገር የለም። ብቻ አሁን መጥቶ ብቻ ፊቱን አይቼ እንደው ወደርኩት አላጠፋም። ከዚህ በኋላ እንደዚህ ነው ሆኖ ብዬ አስደነግጠዋለሁ ማለት ነው። ግዜ አብራችን ቆዩ። ሰላም እንዴት ናችሁ ልን። ደህና እግዚአብሔር ይመስገን ሆነ ይመጣል። ደህና እንዴት ናችሁ ልን። ደህና ናችሁ እግዚአብሔር ይመስገን ሆነ ያለውላችሁ ሁሉ ሰላም፣ ስራ ጥሩ እግዚአብሔር ይመስገን። በተቻለና ቀን ይኸው እየመጣን እንገኛለን አለመጠፋት የመጣ እንገኛለን። ዛሬ ደግሞ ይመጣላችሁ ተመልካቾቻችን ብሎ እንሰራላችሁ አብረን ዛሬ ልንውል ስራ ቦታችን ላይ ስራ እየሰራን እንዴት እንደምንውል ላሳያችሁ ነው። እንግዲህ ዛሬ የመጣ ነው። ለምን ያው ረዱ ክላሲክ ተማሪዎች እንደምታገዙኝ ታውቃላችሁና፣ ዛሬ እንግዲህ አብረን እንላለን ማለት ነው። ስራ ቦታችን ላይ ሰው ዛሬ እሱን እንቀርፅ ብለን ነው። ዛሬ እሱን እንቀርፅ እንግዲህ የመጣ ነው። ተመልካቾቻችን ቀጠሮ ደግሞ እዛው እዛው እራሷ ሰፈሩኝ ነው መግቢያ እየሰሩ ያሉት ቤት አልሰራ አልሰራው ወይ ለቦታን አሁን እየበጠሽ ልምጣ ልምጣ ብለኛለች። ጥድፍ ጥድፍ ያለ ነገር ሆነ ሁሉ ነገር ተመልካቾች። ለማንኛውም ማሳየም ነገር አለ ብላኛለች። እንግዲህ በፍቅረኛ ማሽማል ሰርፕራይዝ ያለ ነው። ሰርፕራይዝ እንደራረጋለን። ከዛ ምናምና ምናምን እላለን። ምናልባት የሚታይ ነገር የሚበላ ነገር ማይ በማንኛውም ማሳየህም ኦኬ ማሳየ ነው። ነካስ ያለችኝ የሚበላ ምላለሁ ማሳየ ነገር አለ ሰርፕራይዝ ነው ተዘጋጅ ተወደዋል ብለኛለች። ስለዚህ ሀይተን ሌላችሁ ካልተመቸን የምናረጋለ በሲክስ ለምን ሴ ልጆች መጉረት የለባቸው። አምኖ ያደረጉት ነገር ቆንጆ ነገር ሊሆን ይችላል። ባል ይወደዋል ምናምን ብሎ በጣም ስሜታ የሆኑ ነው ሊያደረጉት ይችላሉና፣ ስሜታቸውን ባልጎዳ መልኩ ማድረግ ያለበት ስለዚህ፣ ምድ ምናረገው ቀስ ብለን እንደዚህ ነው ማለት ያለብን እንጂ አይምርም፣ ካላችሁ በቃ ላይፋችሁ ተበላሸ። ላይፋችሁ ትዳራችሁ በቃ የስንት ዓመት የለፋችሁበት ነገር ተበላሸ ማለት ነው። ተመልካቾች፣ ለመሰለኝ ልጆች ትንሽ ቢሆን ሞራል ይፈልጋሉ፣ ሙገሳ ይፈልጋሉ፣ ፍቅር ይፈልጋሉ። ላደረጉት ነገር ለሆነ ነገር ሁሉ በቃ ያንን ከእጅ ይፈልጋሉ እና ግዴታ አሁን ወደድንም ነው አልወደድንም ነው አልወደድንም ነው። ተመልካቾቻችን ምን ማረግ አለብን?

ፀጉሬ እንዳደገ ኮሜንት ላይ እንደምታስቀምጡ ስለማቅ፣ ቆረጣ ትንሽ ስላልተመቸኝ ለመቆረጥ ቆረጣለሁ፣ ይመቻችሁ። እንግዲህ ሰዎች፣ የሰፈር ሰው ምን ይለኛል? ይስ እየመጣች ነው እያቻት፣ ምንድን ነው ዛሬ ደግሞ ማስካር ጋር ምናምን፣ የመጣችሁ ምን ምን ማሞች ነው

ምን አይነት ሰርፕራይዝሽ መጣሽ ነው? እህ በጣም ደስ የሚል ሰርፕራይዝ ይመጣቻለሁ። ባይ ዘ ዌይ ዛሬ አብረን ለማዋል ዝግጁ ነሽ? አዎ አብረን ለማዋል ከፀጉር ጋር እኮ ወደድኩት እንዲ፣ አይንሽ ደግሞ ምን እንደ እሳይ ይሄን እኔ ነው መሻሻ ትንሽ አድርጊ ነው ቲክቶክ ላይ እሳይ። ወደድኩት እና ባለይ ነገር ተመልካቾች እዩት፣ አይን እዚህ ጋር እንትን ብላበታለች። ምን አይናቱ እንዲረዝም ላውቀው። ያስጠላል፣ ያስጠላል፣ ያስጠላል። አዎ ያስጠላል። ኧረ አያስጠላም፣ ፋሽን ስለምታውቅ ነው።

ወዴ ተጋደልን ያልሽ ፍራንክ ምናምን ይሄ ካተሪና ትልቅ ነው ምናምን እንደ አልሰማሽም። ሲጀመር ፍራንክ ነው እንደዚያ እኔ አነሳኝ ምን ነው አብደማ ይሄ ለቪዲዮ ብለሽ ምናምን የሆነ ነገር እንዲ ምናምን ሀገር ይሄ ምንድን ነው? ምንድን ነው ኮርኪ ምናምን ብርጭቆ አፍሌ ደረግና እንደ ዘርገሽ ምናምን ከሆነ በጣም ምናደርግሽ። አንደኛ ነገር በሽታ ይመጣል አስተለሽው

ይተበሱ ዛሬ ላሳይ ብዬ ነው እንጂ እንደውም ዛሬ ማድረግ አልነበረብኝ። ጠንቋይ እኮ ነው ትመስዩ? አይ አይደለም፣ ፋሽን ነው ማዘረጫለች ነው

ለምጭሽ እን ወዴ አንድ ነገር ልንገርህ። አንድ አንድ ነገር አይደለም። በራሴ ሰውነት በራሴ አካል ማናስ ፍቅርሽ ነው። ማን እንደዚህ ሆንሽ? ያገባም ሳይሆን እኔ ልነቀስ የራስ ሰውነት ነው

ያማል። ከዛ ግን የሚደረገው እንትን የፕላስቲክ ነበር መደረግ ያለበት ጆሮ ጌጥ። እዚህ የፕላስቲኩ ደግሞ ትንሽ እየሆን ይቻላል፣ ሊጎላልኝ አልቻለም። ስለዚህ ይሄኛው ወይ አስጠልፎ ከሆነ ከንፈሬን ጠርጎዋለሁ። ውበቱን ምናልባት ጠቆረ፣ ምናልባት ቀይ ብትቀቤ ችግር የለውም እኮ ምንድ ዚ ጥቁር። በቃ እሺ፣ አሁንስ ያው

ማቃት ቅጫትሽ መሆና ደግሞ ሊዚ ቅይር የምትለው ምናምን የምትሉት ነገር ያለ የሆነ ነገር ስትጣሉ የሆነ ነገር አፐን ሲያደርግ ምናምን እንደዛ ታስቢያለሽ። እና ይሄ አይምሮች ውስጥ የማይሆን ነገሮች ያሳስባሉ። አሁን ደግሞ እንጂ የማይሆን ነገር መስለሽ የመጣሽ ገና ገና ምን አይተ ይኸውልህ፣ ፀጉሬንም እኮ ጭብር ላረገው፣ በቃ ነገር ነበረን እንትን ስለሆነብኝ ነው እንጂ

ሀሳብ እንዲገባኝ እኔ ሀሳብ ኖሮኝ እኮ ነው። በዚህ መሰረት ላይ ያሳየው መጀመሪያ ምን አይነት ይላል ብዬ አስቤ ነው። ከዛ ቀጣይ ላይ ስሜት ናይተች ብታደረጊ አሁን ምን ተመለሰለች እንደምትወድና ባረገው ቅር እንደ አርጊቡና ዛኔ ሀሳቡ የለኝም ግን እንደዚህ ሆኜ ሲያይኝ ምን ይላል ምን ታስባለ ብዬ ለማስደንገጥ ነበረ አልደግ ትምህርት መውሰድ እንችላለን። እውነት የጀመረሽ ጉዳይ በጣም ብዙ ሰዎች በከትዳር ውጭ ባላቸው በጓደኛ በማያውት ነገር ተነሳስተው ባል ፍቃድ ውጭ ከቤተሰብ ፍቃድ ውጭ በቃ እራሴ እወስናለሁ ባሌ ለምን ይገዛኛል መገዛት ስሜት የሚሰማቸው ሴቶች ይኖራሉ። ተጣበረ ገብተሻል። በዛው ልክም ደግሞ ይሄ አንቺን ሳላስፈቅድ በመማየ ሰውነት ላይ እንደው የማደርጋቸው ድርጊቶች ነገሮች አንቺን ሳንነግረሽ የማደርጋቸው ነገሮች አሁን ትዳር ነው የሁለታችንም ህይወት ነው። ይሄን ህይወት ሲበላሽ እኔ አንቺን ሳይሽ ቆንጆ ነሽ፣ ድታይኝ እፈልጋለሁ። በቃ ያን ነገሮች ያ ሁሉ ነገሮች ስላሉ በራሱ የሚወሰኑ ነገሮች

ግን እና ምንድነው ትልቁ ነገር? እንደዛ መኖር የለበትም። ወስደናል ትዳር አይቆይም። እንደዛ እየሆነ በመጣ ቁጥር ግዴለሽ ይመጣል። ምን ያገበኝ ሰዋል የሆነ ቦታ ሴጅ እና አምሽተሽ ትመጫለሽ፣ ጠፍለሽ ትመጫለሽ፣ ጓደኞችሽ ጋር ሄደሽ ገንዘብሽ ናትፍለሽ ትመጫለሽ። ለምን አንቺ ለእኔ ማታስቢ እኔ ለአንቺ ማላሰብ ከሆነ በአንቺ ሕይወት ውስጥ እኔ መወሰን ካልቻልኩ፣ አንቺ በእኔ ሕይወት ውስጥ መወሰን ካልቻልሽ

በፕራንክ ተጠናቀቅ። ሌላ ጊዜ ይዘናችሁ እንሄዳለን። ስራ ቦታ አብረን ስንሰራ፣ ኢዲቲንግ እሷ ስትሰራ፣ እኔ የምሰራ ፎቶ ስናነሳ ምናምን፣ አንድ ቀን እንግዲህ ከስራ ቦታ ይዘናችሁ እንሄዳለን። ለማንኛውም ለእናንተም የሚያዝናና ፕራንክ እንደነበር ተስፋ አረጋለሁ። እናንተ ግን አስደንግጦሃል ወይ እንዴ? መቅረት ቢሉም መቅረት መሰለህ ሀሳቤ። መጀመሪያ ይኸውልህ፣ መጀመሪያ ላይ ጃስት ጆሮ ጌጡን አርጊ እዚህ ከፍንጮን ደሞ እዚህ ጋር ያልኳትንም በዛው ታያለህ። እና እሷን አረኩና ጨረስኩ ብዬ ሳይ ቆየ ስትቆይ ሌላም ደሞ እንደዚህ አላረግም ብዬ ደግሞ ሀሳቤን ቀይሬ ደሞ አፈሬና የኔን ተቀጣ ጉድ እዚህ ሁሉ ሀሳቦች ተቀርጿል ተቀርጿል እንዴ! ስለዚህ አያቸዋለሁ፣ እዝናናባቸዋለሁ፣ እዝናናባታለሁ። ለማንኛውም ተመልካቾቻችን ሰላም ሁሉልን። እኛም ወደ ስራ እንሄድ እንግዲህ በሌላ ቪዲዮ ስራ ቦታ